ዛሬ ከአንዳንድ እህት ወንድሞቼ ጋር እናወራለን። ዛሬ ከነበረኝ ውሎ የተነሳ ላወራ ያሰብኩት ስለ እጮኝነትና ስለ ትዳር ነው። ክርስቲያን እህቶች ወንድሞች፣ በጣም በጣም የሚያሳዝን ነገር ስለገጠመኝ ነው ዛሬ በዚህ ሀሳብ ለመግባት የፈለግኩት። ምክንያቱም በእንደዚህ አይነት ጉዳይ የስንት እህቶቻችን ሕይወት ተበላሽቶ ይሁን የስንት ወንድሞቻችን ሕይወት ተበላሽቶ ይሁን የሚለው ነገር ጥያቄ ምልክት ውስጥ ይገባል። ክርስቲያኖቶች ወንድሞች፣ በነገራችን ላይ ትዳር ትንሹ ቤተክርስቲያን ነው። በደንብ አስምሩበት። ትዳር ትንሹ ቤተክርስቲያን ነው እና በትዳር ህይወት ላይ ብዙ ነገሮች ብዙ ፈተናዎች ይመጣሉ። አንዳንድ ጊዜ በትዳር ህይወት ላይ ያሉ ባልም ሚስቶችም ይሄንን ችግር ስርዓት ባለው መልኩ መፍታት ባለመቻላቸው ሁልጊዜ ዞሮ ዞሮ ኪሳራው የቤተክርስቲያን ክርስቲያን ኪሳራው ሆኖ ያልፋል። ትናንትና ምን እንደገጠመ ልንገራችሁ። እዚሁ ቲክታክ ፕላትፎርም ላይ ሊያወሩኝ የሚፈልጉ ሰዎችም በተወሰነ መልኩ መልዕክቶቻቸውን ለመመለስ እሞክራለሁኝ እና አንዲት እህት አሁን ላይ ስሟን ልጠራት ማልችል አንዲት እህት በውስጥ መስመር መልዕክት ጸፋልኝ ነበረ ነበረና በጣም ትንሽ ልጅ ነች፣ ክርስቲያኖች በጣም ትንሽ ልጅ ነች እና አንድ ጥያቄ ጠየቀችኝ። ብዙ ጊዜ በውስጥ መስመር የሚቀመጡልኝን መልእክቶች ቶሎ ቶሎ አልመልሳቸውም እና ግን አንዳንድ ጊዜ አለ አይደል ጊዜ የማይፈልጉ ጊዜ የማይፈልጉ አንዳንድ ጥያቄዎች አሉ፣ አንዳንድ ሀሳቦች አሉ። ለምሳሌ ራሴን ላጠፋ እፈልጋለሁ የሚሉ በግብረ አውናን ላይ ያለውን ነፃ መውጣት እፈልጋለሁ የሚሉ ግብረሰዶም የሆኑ እና ከዛ ለመመድ መውጣት የሚፈልጉ በተመሳሳይ ደግሞ ልክ እንደዚህች እህታችን ሌሎችንም ጥያቄዎች የሚጠይቁ ሰዎችን የሚጽፉትን መልእክት አይቼ ማለፍ አልችልም እና ይህ እህታችን አንድ ነገር ነበር የጻፈችልኝ ማስወረድ ኃጢአት ነው ወይ ብላ እና እንዲህ አይነት መልእክቶችን ላልፍ አልችልም ሰው በውስጥ መስመር መልእክት ጽፌላት ነበር ይሄ ነገር ትክክል አይደለም እና ለምን ከምን አንጻር እንደጠየቀችኝ ስጠይቃት እንዲህ አይነት ነገር እሷ ላይ ተፈጥሮ ነበረ። እርግዝና ማለት ነው። ክርስቲያኖች ገና ተማሪ ነች። በጣም የሚገርማችሁ ነገር ገና ተማሪ ነች። እና ገና ብዙ ነገር ይቀራታል። ስራ መስራት አልጀመረችም። የራሷን ንብረት አላፈራችም። ቤት እንኳን ተከራይ ተምሮ የምችልበት ሁኔታ ላይ አይደለችም። እና እንዲህ አይነት ነገር ተፈጥሯል። ኦኬ ከብ እና በዙሪያሽ ማን አለ? ጮኛሽ አለ ወይ? አይ የለም። እንዲህ አይነት ነገር ተፈጥሮ እንደሆነ ባወቀ ጊዜ ያው ተጣልተናል በዚህ ጉዳይ። እሺ ቤተሰብስ? አይ ማንም የለኝም፣ ቤተሰብም የለም። በጣም ከባድ ነው ክርስቲያኖች። እኔ ይቅርታ አድርጉልኝ፣ አንዲት ሴት ፀንሳ ከወለደች በኋላም ጭምር ደም ይፈሳታል በነገራችን ላይ እና ይሽ ትንሽ ልጅ እኔ በጣም ከብደኝ ምን ማለት እንዳለብኝ ራሱ ከበደኝ። አንዳንድ ጊዜ ምን አለ መሰላችሁ መንፈሳዊ የሆኑ ጥያቄዎች እንደዚህ ስንጠየቅ፣ በተለይ አገልግ የሆንን ወንድሞች በጣም ልንጠነቀቅ ይገባል። ለምን መሰላችሁ አንዳንድ ጊዜ ቀለል አድርገን እንዲህ ማረጋጢያት ነው እንዲህ ማረጋጢያት ነው እንዲህ አታርጉ በዚህ አበቱ በዚህ ገብቱ ምናምን ባለን ቁጥር ለእኛ ቀለል ብሉ፣ ለእነዚያ ሰዎች ግን እንዳይከብድ በቻኑ አቅም ነገሮች ቀስ እያደረገን ማስረዳት አለብን። እና በጣም የደነገጥኩት ይመስለኛል አሁን ላይ ከአንድ ሰው ጋር ነው ያለችው ከአንድ ዘመድ ጋር ማለት ነው፣ አክስት ይመስለኛል። እና ትላንትና እንዲህ ምላችሁ ለከንቱ ዳሴ አይደለም። ትላንት በስልክ እየወሯት ክርስቲያኖች ነ አንዳንዴ አልችልም፣ እና እምባይኔ የመጣው ምንም ነገር ሆነ አይደለም። እና ትላንት ምንም ላይቭም እየገቡ አልነበረም። ትንሽ ቁጭ ነበረ ቴክስት አርጋልኝ ነበረ። ያው የማወራው ሰው ስለሌለ አውሪኝ ስላልከኝ ነው መልዕክት ያስቀመጥኩት ብላ ቴክስ ጽፋልኝ ነበረ እና እስኪ ስለ ምን አይነት ሀሳቦች የማውራት ፈልጋ ይሆን ብዬ እኔም ቀስ ብዬ ለመደወል ሞከርኩኝ እና እኔ አልቻልኩም። በጣም ይቅርታ ተወዳጆች ትንሽ ስሜቴ ስላረገኝ ነው እንደዚህ የምናገረው። ትንሽ ነገር ነው እና ልክ ሳወራት እንደ ማንኛውም እርጉዝ የሆኑ ሴቶች የሆነች ትንሽዬ ነገር አምሯት፣ ግን ያንን ነገር ኦፈር ማድረግ አልቻለችም እና ብርቱካን አምሮኝ ብርቱካን ያው መግዛት አልቻልኩኝም፣ ያው እንደዚህ ስለሆነ ነው ምናምን ብላ ትንሽ እንባ ሲተናነቃት እኔ አልቻልኩኝም። ስልኩን ዘግቼ ነው ትንሽ አላደለ እንደምንም እንደምንም ተቆጣጠርኩት፣ እና ዛሬ ከተወሰኑ ወንድሞች ጋር ከተወሰኑ አገልጋዮች ጋር የሆነን ብርቱካን ፈልገን ፈልገን ፈልገን በየቦታ ብርቱካን አለ፣ ግን የሚጣፍጥ ብርቱካን አጣን፣ እየቀመስን ማለት ነው። ከቅዳሴ በኋላ ወጣንና ብርቱካን ፈልገን ፈልገን ፈልገን እንደምንም ብለን ገዝተን ምሳፍራን በልታ ከዚህ ጭታችን ጋር ተለያየን እና በዚህ ጉዳይ ትንሽ በቤተ ክርስቲያን ውስጥ የተወሰኑ ወጣቶች አዊ የነሱ ቢኖራቸው እንዲህ አይነት ችግር አይፈጠርም ብዬ አሰብኩኝ። በዛ ጉዳይ ላወራችሁ ፈለግኩኝ። ሰው ዛሬ የምናወራው ስለ ትዳር ነው ማለት ነው እና በዚህ አጋጣሚ ተወዳጆች ይቺን እህት የእሷን ፈቃደኝነት ጠይቄ አንድ ቀን እንደምንም እዚህ ላይ በላይ እንድትገኝ እና እናንተም እንድታግዟ ትፈልጋለሁ። እኔ ከልቤ እጅግ በጣም እጅግ በጣም ነው፣ ልቤ ደሞ ምንም ቢሆን መልካም ስራ ለክፉ ቀን ስንቅ ነው። ሲቀጥል ደግሞ እንዲህ አይነት ነገሮች በጣም ከባዶች ናቸው፣ በጣም ሴንሲቲቭ ናቸው። እና እህታችንን እግዚአብሔር አምላክ ያበርታልን። በጣም ብቻዋን ነች፣ በጣም ትንሽ ልጅ ነች። ሰፖርት የሚያረጋት የሚረዳት፣ አይዞሽ የሚላት ሰው የለም። ድንገት ብትታመም የሚያሳክማት ሰው የለም በጣም ከባድ ያለችበት ሁኔታ እና አንድ ቀን እንደምንም ብለን እችነታችን እንረዳታለን ጌታ መንፈስ ቅዱስ ይርዳል እንዲህ አይነት ስህተቶች ግን ሳይፈጠሩ ዛሬ ከእናንተ ጋር ስለ ትዳር አንዳንድ ሀሳቦችን ልናወራ ፈለግን ክርስቲያኖች ወንድሞች ለየትኛውም አይነት በሽታ ቤተክርስቲያን የፈውስ ቦታ ነች ለየትኛውም አይነት በሽታ ለየትኛውም አይነት ደዌ ለየትኛውም አይነት ችግር ቤተክርስቲያን የእረፍት ቦታ ነች። ቤተክርስቲያን የሕክምና ቦታ ነች። የግድ እናንተ ሳይካትሪስት ጋር መሄድ አይጠበቅባችሁ። ምክንያቱም በእጃችን የያዝነው ወንጌል ለሁሉ ነገር መፍትሄ የሆነ ስለሆነ፣ ተወዳጆች እስኪ ስለ ትዳር አንዳንድ ነገሮችን እናንሳ። በቅድስ ቤተክርስቲያናችን ጥንዶች ሲጋቡ ሁል ጊዜም በሰርግ ዕለት ማለት ነው። ጥንዶች ሲጋቡ በቅድስ ቤተክርስቲያናችን የሚነበብ ወንጌል አለ። እሱን ወንጌል አንብበን እንጀምር። አንዳንድ ሀሳቦችን እናንሳ እና በነገራችን ላይ ገስ ትቀበላለሁ። እሺ፣ በዚህ ጉዳይ ገብታችሁ ማውራት የምትፈልጉ የተለያዩ ሀሳቦችን ማንሳት የምትፈልጉት ወንድሞች ካላችሁ በኋላ ላይ ብዙ ስለማልቆይ በኋላ ላይ ገስ ትቀበላለሁ። ይህንን የመጽሐፍ ቅዱስ ክፍል እናንሳ። እሺ፣ የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ሁልጊዜ በቅዱስ ቤተክርስቲያናችን ጥንዶች በስርዓተ ተክሊል በስርዓተ ቁርባን ሲጋቡ ሁልጊዜም የሚነበበው የመጽሐፍ ቅዱስ ክፍል ይሄ ነው። የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነ ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን አሉት። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለም። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁም ምን? ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣምረውን እንግዲህ ሰው አይለየው። እነርሱ ምንኪያስ ሙሴ የፍቿን ጽፈት ሰጥተው እንዲፈቷት ስለምን አዘዝ አሉት? እርሱ ሙሴ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ ከጥንት ግን እንዲህ አልነበረም። እኔ ግን እላችኋለሁ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 ሊቀበለው የሚችል ይቀበለው አላቸው ይላል። ሰው ስለ ትዳር ሕግ ስናነሳ ተወዳጆች፣ በጣም በአሁኑ ሰዓት በጣም ብዙ ሰዎች በእናንተ ፊት እየሳቁ በቤታቸው በጣም ብዙ ችግርን ይዘው ነው የሚዘሩት። አንዳንድ ጊዜ እንዲህ አይነት ነገር በቤተ ክርስቲያን መወራት ያለበት አይመስላቸውም እንበል ወይ እንዴት እንደሆነ አላቅም። ነገር ግን እንዲህ አይነት ችግሮቻቸውን ወደ ቤተክርስቲያን መጥተው መፍታትን ብዙዎች አይመርጡም። ንስሓ አባት እያላቸው በንስሓው ተመላልሰው የካህናት አገልግሎትን አግኝተው ኦኬ ልጆቻቸውን አብተውልና ስመ ክርስትና እንዲያገኙ ማድረግ በአንዲት ቤተክርስቲያን ውስጥ በተዳራቸው ማለት ግን ሁልጊዜ ችግሮች ሲፈጠሩ ሰዎች ሲፈጠሩ ሰዎች መፍትሄን ለማግኘት ወደ ቅድስት ቤተክርስቲያን አይራመዱም። ትዳር ክርስቶስ የመሰረተው የተቀደሰ ህይወት ነው። ወንጌል በህይወት ከሚሰበክባቸው መንገዶች ውስጥ አንዱ ትዳር ነው። ትዳር ደግሞ የሚጀምረው በእጮኛነት ህይወት ነው። በእጮኝነት ህይወት ማለት ሰዎች የትዳር አጋር ሊሆን የሚችለውን ሰው አንዲት እህት ለምሳሌ የትዳር አጋር ሊሆን ይችላል የምትለውን ሰው በህይወቷ አውቀው ተገባብተው የምትኖርበት ጊዜ እጮኝነት ጊዜ ይባላል። በተመሳሳይ አንድም ሰው አንዲትን ሴት ለትዳር አስቧት፣ ለምን አስቧት? ለትዳር አስቧት። የተወሰነ ጊዜ አብሯት አውቋት ተግባብቷት የሚኖርበት ጊዜ እጮኝነት ጊዜ ይባላል። ሰው ትልቁ እያንዳንዱ ክርስቲያን የሆኑ ወጣት እህት ወንድሞቻችን መስራት ያለባቸው የእጮኝነት ጊዜያቸው ላይ ነው የእጮኝነት ጊዜ ማለት ደግሞ እጩ ማለት ያው እንደምታውቁት መመረጥ ማለት ነው የተመረጠ ለምን የተመረጠ ለትዳሪዎት የተመረጠ ሰው ነው በእጮኝነት ሕይወት ላይ አንዲት ሴት ልታገባ ያስበችውን ወንድ በመንፈሳዊም በስጋዊም አንግል ትቀርጿለች በተመሳሳይ አንድም ወንድ ደግሞ ሊያገባት ያሰባትን ሴት በመንፈሳዊም ይሁን በስጋዊ አንግል ይቀርጻታል ሼፕ ያስይዛታል ማለት ነው እና አንዳንድ ጊዜ በእጮኝነት ህይወት ላይ ክርስቲያን እህቶች፣ ወንድሞች እባካችሁ፣ በመጀመሪያ ደረጃ ትልቁ በህይወታችሁ ችግር እንዲፈጠር ትልቁ ምክንያቶች እናንተ ናችሁ። ምክንያቱም እንደማታገቡት እርግጠኛ የሆናችሁትን ሰው ጀስት ዝም ብላችሁ ሊሳተሩ። በተለይ በዚህ ዘመን በጣም ከባድ ነው እንደምታውቁት በዘመነ ሰማዕታት ሰማዕትነት ማለት ለክርስቶስ ደምን በማፍሰስ አጥንትን በመከስከስ ስጋን በመቁረስ ነው። በዚህ ዘመን ትልቁ ትልቁ ፈተና በነገራችን ላይ የኑፋቂ ፈተና ሳይሆን የመሲህ ስን ፈተና ነው። እናም ክርስቲያን የሆንን እህቶች ወንድሞች በዚህ ዘመን ራሳችንን አቅበን ከስጋዊ ፈቃድ ከዝሙት ራሳችንን አግልለን ለክርስቶስ ኢየሱስ ተገዝተን ምንኖር ከሆነ የዚህ ዘመን ሰማታት ነው። ምክንያቱም ቅድም እንዳልኳችሁ ች ውስጥ አንዱ ምንድነው ብያችኋለሁ፣ ትዳር ነው። እና የትዳር ህይወትን ደግሞ ሰዎች በህይወት ኦኬ፣ የክርስቶስን ቃል በህይወት እየኖሩ እየሰበቁ የሚኖሩበት ህይወት ነው። እናም በእጮኝነት ህይወት ላይ ሰዎች በጣም ሊጠነቀቁ ይገባል። እህቴ እንደማታገቢ እርግጠኛ ሆንሹን ሰው ዝም ብሎ ናፍቀሽኛል ስላለሽ ብቻ ናፍቀኸኛል እያልሻት መለሽለት ስባካችሁን እድሜያችሁን የማትግደሉ የዛንም ሰው ጊዜ አታባክኑ። በተመሳሳይ ወንድምህ አንተ እንደማታገባት ህሊና እየነገረ በቃ እያወከው ጀስት ዝም ብለ ያልተሰማህን ፊሊንግ እንደተሰማህ አድርገህ አትናገር የጩኝነት ጊዜ ላ በጣም ልትጠነቀቁ ይገባል በቃ ጎበዝ የሆናችሁ ክርስቲያኖቶች ወንድሞች ምን ማለት ነው ስንዴውን ከእንክርዳድ የምትለዩበት ጊዜ ነው ማለት ነው ሰርክላችሁ የምታጠቡበት ጊዜ ነው ያ ካልሆነ ግን መኖይ ልንገራችሁ ወይ በጮኝነት ጊዜ መጨረሻው አካባቢ ወይም ደግሞ በትዳር ህይወት ላይ ችግር ይፈጠራል ያ ነገር እንዳይፈጠር የእጮኝነት ጊዜ ላይ ያስፈልጋል። በእጮኝነት ህይወት ላይ ሰዎች ይቀራረጻሉ ብያቸዋል። ለምሳሌ ወንድሜ አንተ እጮኛ አድርጋ ያስካተን ሴት በቻልከው አቅም በደንብ ልትቀርጻት ይገባል። ከመንፈሳዊ አንግል ሊሆን ይችላል፣ ከስጋም አንግል ሊሆን ይችላል። ለምሳሌ እጮኛ የሆነች ሴት ስራን የማትሰራ ከሆነ ወይም ደግሞ ትምህርትን የማትማርም ከሆነ መልካም የሆኑ ነገሮችን ባጠቃላይ አንተን ሼፕ ልታደረግ የሚገባው ወደፊት ትዳር ሲኖራችሁ፣ ኦኬ ሁሉም ነገር የጋራ ስለሆነ ወጪውም፣ ትርፉም፣ ኪሳራውም፣ ጥቅሙ ሁሉም ነገር የጋራ ስለሆነ ገና ከሆኑ ሼፕ ልታረጋት የሚገባው ስራ እየሰራች አይደለም። ስለዚህ ስራ መስራት አለባት፣ ስራ መስራት አለባት ብለህ ብቻ ሀሳብ መስጠት ሳይሆን አሁን ላይ ስራ የላትም ሰው ስራ እንድትሰራ ምን ላደርግ ብለህ ደግሞ እሷን ማገዝ አለብን፣ ወባቸው ነው። ትምህርት መማር አለባት፣ ትምህርት እንድትማር ሀሳብ መስጠት አለብን፣ እንድትማር መጣር አለብን እና ደግሞ ሌሎችም ወዘተረፈ። በተመሳሳይ በመንፈሳዊ ህይወትም ደግሞ እጮኛ ደርገህ ያዝካት ሴት በመንፈሳዊ ህይወት ደካማ ከሆነች አንተ ያወቅከው ነው እውነት እንድታቂ ማድረግ ክርስቲያን ግዴታ አለብን። በተመሳሳይ እህቴ፣ አንቺ ልክ እንደዚያ በጣም በሚገርም ሁኔታ እኔ አሁን ላይ አንዳንድ ጊዜ እራሳችሁ ትልቁን ጥፋት አጠፉና፣ ማለት ሰርክላችሁን ታሰፉና፣ ማንም እየመጣ በህይወታችሁ ተጫውቶ ተጫውቶ ተጫውቶ ከሄደ በኋላ ተበደልኩኝ የሚል ድምፅን ብዙዎቻችሁ ታሰማላችሁ። እና የጮኝነት ህይወት ላይ ጥንቃቄ ይደረግ። አንድ እሱ ሲቀጥል በትዳር ህይወት በዚህ ያነበብነው የማቴዎስ ወንጌል ምዕራፍ 19 ከቁጥር ሶስት ጀምሮ እንዳነበብ ነው። ተወዳጆች በትዳር ህይወት ላይ ባልና ሚስት አንድ ናቸው። አንድ ናቸው ማለት የሚስት ስጋ የባል ነው፣ የባልም ስጋ ደግሞ የሚስት ነው። ስለዚህ በሁሉም ነገር ልትገባቡ ይገባል። አንድ ይሄ ዘመን ያመጣዋን ወርድ አለ ነው ትቀናለች ምናምን አንጂ ሜሬሽ በየቦታው ይቀናል ምናምን። ፕሊስ ባካችሁን፣ መብቷ ነው ወንድሜ። በትዳር ህይወት ላይ የኖራችሁ ከሆነ ለምሳሌ እገሌ የሚባል ሰው አይቀፍህ ደስ አላለኝም ካለች መብቷ ነው። የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ የባል ስጋ የሚስትም ስጋ ነው፣ የሚስትም ስጋ ደግሞ የባል ስጋ ነው ይላል። ስለዚህ ያንተ ስጋ ያንተ ብቻ ሳይሆን የእሷም ጭምር ነው፣ ካገባት በኋላ በትዳር ህይወት ከተዋዳችሁ በኋላ ያንተ የለበስከው ስጋ ያንተ ብቻ ሳይሆን የእሷም ጭምር። በትዳር ህይወት አንድ ሆናችኋል። በክርስቶስ ኢየሱስ ቅዱስ ስጋና ክቡር ደም ታትማችኋል። በቅዱስ ስጋና በክቡር ደግሞ አንድነት ተፈጽማችኋል ማለት ነው። ያ የለበስከው ያንተ ስጋ ከዛ በኋላ ያንተ ብቻ አይደለም፣ የእሷም ጭምር ነው በተመሳሳይ እሷም የለበሰችው ስጋ ደግሞ አንቺ ምህት የለበሽው ስጋ የአንቺ ብቻ ሳይሆን የባለቤትሽን ጭምር ነው። ስለዚህ ሰዎች ነው ገሌ የሚባል ሰው ሰላም የሚልበት መንገድ ትስ አላለኝም እና በቃ ነው አልፈልግም ካለ ልታዳምጩ ይገባል። ያንን ሀሳቡን ልትቀበይ ይገባል። ይሄ ዘመን አመጣሽ የሆነ ነገር ፕሊስ አታደርጉ ሌላ ደግሞ ማንሳት እንፈልገው ነገር ምንድን ነው? ገመና ሸፋኞች ነው በጣም በዚህ ዘመን የሚያስጠላው ትልቁ ነገር። በተለይ ጓደኛ የሆናችሁቶች ወንድሞች በዙሪያቸው ያሉ በተዳሪዎች የተጣመሩ ሰዎች መጥተው የትዳራቸውን ገመና ሲነግሯቸው ገስጿቸው። ወንድም ያንተ ያገባ ሴት ሁለ ነገር ነች። መሰረተ ቤተ ክርስቲያን ጥንዶች እጆቻቸውን ወንጌል ሊያደርገው ነው። በነገራችን ላይ ቃለ መሐላ ይፈጽሙት። እኔ ገብረ ህይወት ወለተ ማርያምን የህግ ሚስት ሆነ ይዘን ወድጄ ፈቅጄ ተቀብያታለሁ። ስለዚህም በሕመሟና በሐዘኗ ጊዜ በድካምሟ ሆነ በችግሯ ጊዜ ከእርሷ አልለይ። ከአጠገባው ያሉ በኦርቶዶክስ የት ጉባኤ ፊት ቃሌን በማለ ሰጣለሁ ብለህ ነው የምትመለው። እህቴ አንቺን በተመሳሳይ ልክ እንደዚያው ነው የምትሚ። ስለዚህ በጣም እንዲህ አይነት በጣም በጣም በጣም ጥንቃቄ ያስፈልጋል። በጣም ትዳር ማለት ቅድም እንዳልኳችሁ ወንጌል በሕይወት የሚሰበክበት ህይወት ነው። አንድ ናችሁ። ገመና ሚስት የምንም አይነት ድክመት ይኖርባት ሮጠ ሄደ ለቤተሰቦች ፕሊስ አተማ በጣም ይሄ በጣም ዝርክርክነት ነው በነገራችን ላይ ክርስትናንም አለማወቅም በቃ ሚስትህ ችግር ካለባት በርህን ዝጋና እና ቁጭ አድርገህ ነገራት ካስከበህ አንተ ቀር ያለህንም ነገር ችግር የሆነባትንም ነገር እያንዳንዱን ነገር ነገራት ሚስት ነች ባለቤት ነች ለተመሳሳይ እህት ያንቺም የባለቤትሽን ገመና ወተሽ ለዘመዶችሽ ለቤተሰቦችሽ ለሌሎችም ሰዎች ፕሊዝ ዝም አይነገርም ይህንን ሚስጥር ቤተክርስቲያናችን እንዴት አድርጋ ታስተምራለች መሰላችሁ ቤተክርስቲያኑ ውስጥ ምእመናን የሚቆሙበት ቦታ አለ። በተመሳሳይ ደግሞ ካህናት የሚቆሙበት ቦታ አለ። ካህናት የሚቆሙበት ቦታ ላይ ምእመናን እንደማይቆሙ ሁሉ፣ በተመሳሳይ በባልና ሚስት መኝታ ቤት ውስጥ ከባልና ሚስት በስተቀር ማንም ሰው መቆም አይችልም። ምን ማለት ነው? ወደ እነሱ ህይወት ማንም ሰው መግባት አይችልም። ልክ ካህናትና ዲያቆናት በሚቆሙበት መቅደስ ውስጥ ምእመናን የሆኑ ሰዎች ዘው ብሎ መግባት እንደማይችሉ ሁሉ፣ በተመሳሳይ በባልና ሚስት ጉዳይ ማንም ሰው ዝም ብሎ ዘው ተብሎ አይገባም። ያንን ማድረግ የለባችሁም። በተለይ በትዳር ሕይወት ላይ ያላችሁ ጦች ደ የፈለገ ይሁን፣ በቤታችሁ ምንም አይነት ችግር ቢፈጠር በሮቻችሁን ዘግታችሁ ነው ልትወሩ የሚገባው እንጂ በፍጹም ቤታችሁን ገመና በአደባባይ ፖሊስ አታውጡት እባካችሁ። ሲቀጥል ግን በትዳር ሕይወት ውስጥ ሰዎች በጣም በጣም ዊርድ በሆነ መልኩ በጣም ጥቃቅን በሆነ ነገር ፍችን ይፈጽማሉ እና ይሄ በቤተክርስቲያን እንዴት ተደርጎ ይታያል ሲባል ፍጹም ስህተት ነው። ማንም ሰው ትዳሩን ያለ ዝሙት ምክንያት መፍታት አይችልም። በዚህ ቅድም ባነበብነው የመጽሐፍ ቅዱስ ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ዝሙት ምክንያት ሚስቱን የፈታ ሚስቱን አመንዝራ አድርጓታል ነው የሚለው። የተፈታችሁንም ደግሞ ያገባ እርሱ ራሱ አመንዝራ ነው ይላል። ስለዚህ በትዳር ህይወት ላይ ሰዎች ያለ ዝሙት ምክንያት ምንም አይነት ችግር ቢፈጠር ትዳራቸው መፍታት የለባቸውም። ትዳር ኦኬ፣ ተቋም ነው። ወንጌል በህይወት የሚሰበክበት አንዱ ህይወት ነው እና ክርስቶስ የመሰረተውን ይህን ደግሞ ምክንያት ቀዳሚት ህግ ነች በነገራችን ላይ ትዳር። ስለዚህ ይህንን ህግ ደግሞ ማንም ሰው ያለ ዝሙት ምክንያት ሊያፈርሰው አይገባም። እግዚአብሔር አምላክ በጮኝነት ላይ ያላችሁ እህት ወንድሞቻችንን የጮኝነት ህይወታችሁን ይባርክላችሁ። ትዳር ያላችሁ እህት ወንድሞቻችንን እግዚአብሔር አምላክ ትዳራችሁን የአብርሃምና የሳራን የይስሐቅና የርብቃን ትዳር እንደባረከ እናንተንም ትዳር ይባርክላችሁ። በዚህ ሰዓት ሁላችሁም ስፔሻል የጮኝ የሆናችሁቶች ወንድሞች ይባካችሁ ልክ በህይወታችሁ የሆነች ትንሽ ፈተና ስታጋጥማችሁ በጣም በጣም በጣም መስራት የሌለባችሁን ሰጥ እባካችሁን አትስሩ። ፕሊስ፣ እባካችሁን በጣም ብዙ መልእክቶች ናቸው አሁን እኛ እየደረሱ ነው ያሉትና፣ እባካችሁን እባካችሁን፣ ጥንቃቄ ያስፈልጓልና ጥንቃቄ አድርጉበት ለማለት ያክል።